ተገናኝተን ቢሆን ምን እንደሚፈጠር አይክ እንኳን የሚያላገኘው አልሐምዱሊላህ፣ ረቢል ዓለሚን። እኔ እንደውም የሰው ልጅ በምንም ልታቁት አትችሉም፣ ሆዱን አታቁትም። ወጥቶ ስለፈለፈለፈ አንድ ሰው ሀቀኛ ነው እውነት ተናጋሪ ነው እሱ እንደዚህ አያደርግም እሱ እንደዚህ አይልም የሚባል ነገር የለም። እውነት የንምላችሁ፣ ይህ ሰይድ የሚባል ልጅ ምን አይነት ውሻ ለመጥመጥ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበሯችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይኔ አልሐምዱሊላህ ሰላም ነኝ። ዛሬ ንግስት ሱመያ እንግዲህ ብቅ ብላለች ማለት ነው። እናንተ ግርም ነው ያለኝ፣ አይግርማችሁም? ግርማችሁም ለሀዩ ጋር እየተመካከሉ ነው ቪዲዮ የሚሰሩብን እየተመካከሉ ነው ለቪዲዮ የሚሰሩት እነዚህ ሻለ መጥመጦች በጣም ነው። በህይወት ያለም እንደው ውሸት ም ሰው በህይወት የዓለም ገንዘቤ ቢጠፋ ይሻላል፣ ውሸት አውርቼ እንትን ተምል ወላይ ነው የምላችሁ። በህይወት ያለም በቃ ከምጠላው ነገር ውሸት። ዋሽቼ ላስታርቅ እችላለሁ እንጂ ዋሽቼ ለእኔ ጥቅም ግን አንድ ቀን እያላቀም። ዋሽቼ ላስታርቅ እችላለሁ። ምን አይነቱ ነው እናንተ በልጆቹ ይሄ ውሸታን የዋሸው በልጆቹ በምናምን እንደዚህ ብለሽ እንደዚህ ብለሽ በይ ብሎ መክሮ አዋረደችው እኮ እናንተ። እና ኢላሂ ወና ኢራጂ ለኪ ዑመር እውነት ለመናገር ዑመር ለሱመያ በጣም ባለውለታ ወንድሟ ነው። ለሴር ዘመር ሲሆን ሲሆን ለሱመያ ደግሞ በጣም ባለውለታ ወንድሟ ነው። ሂዳ ተሸፍና። እያንዳንዷን ነገር ከሷ አንድ ይበት የሰማችው ነገር ነው። ሱመያን ዛሬ ላይ አላቀራረብ ያላት ማለት ነው። በነገራች ላይ በአቀርበው ጥሩ ነው። እውነቴን እንምላችሁ ወደዛ አካባቢ ያሉ ሴቶች ሲጭምር መርዝ ናቸው። ይህ ማሩፍ ነው። ማንም ሰው ነው የሚያውቃቸው ማለት ነው። እኔ ራሱ አዲስ አበባ የሆነ እንደዚህ ተከራይተው ባልና ሚስት ናቸው እና እንደዚህ ወደ አዳማ አካባቢ ናቸው እና ሚስቱ ሰዓት ተመለኮስ ናት። ኪራይ ቤት ብዙ ሰው ይኖራል፣ አይደለም በቃ እንዲወጣ እንዲገባ ሲገባ አንገቱን እንደፍተህ ግባ። አንገትን እንደዚህ አድርግ። ወላ አንዳንድ ጊዜማ እኔ ግርም ነበር የሚል በቃ እዛ እንግዲህ አስባችሁታል። ብሄር ብሄረሰብ አንድ ጊዜ ተከራየ ብዙ ሰው ነው ያለው። መቸም ሰው እንዴት አላችሁ እንዴት አደራችሁ ማለት አይቀርም። እና ሲል እራሱ ለምን ትለዋለች። እና በላ በልየ ሰዓተ በላ ናቸው ወደዛ አካባቢ ያሉት ሴቶች። ወንዶቹ ይሻላሉ ነው የሚሏቸው። ማንም ሰው ሳይሆን እኔ ያየሁትን ነው የተናገርኩት ግን ይቻይ ምን አይነት ሆና፣ እሱም እንደሷ ሴት ሴት አንተ ልጆችን በሴት ትቀይራለህ። ሴት ጥንቅር ብላ ቆይቶ አያቅም። ዛሬ ግን ይሄው ቆይቷል። እስካሁን አልገባም። ምንድን ነው ምሮሽ? ምንም አደርግ አልችልም። ልክ እነሱ ካሜራ ደቅ ነው እንደጠበቁኝ እኔም ካሜራ ደቅ አርጌ ቁጭ አርገንም ጣበቅ። ለምን ካልታረቀኝ ቢገለኝ እስከዚህ ፎቅ ላይ በቃ ከዚህ ጋር ማለት ነው። የመጀመሪያዋን ፓርት ብቻ በደንብ ልብ ብላችሁልኝ የአዩን ፊት ማለት ነው። የመጀመሪያዋ ሰከንዷ ማለት ነው። እንደዚህ ምትለው ስሬሱና ማለት ነው እንደ ቪዲዮ በጭራሽ አዩ። ጭራሽ እንደ ቪዲዮ ላይ ጥሩ ናት ማለት ነው። እንደዚህ ነው እና በቅንድቧ ነው ያወራቸው ነው፣ ሳይድ ናግባ። ከዛ አይ ቆይ ጨማምረሽ ጨማምሪበት ጨንቆኛል ምናምን ብለሽ ነው ከንፈሯ እንዴት እንደምትበላያቸው ያኔ ሳይድ ማለት ነው። በእኔም ይፈራታል ዝም በየሳሰቡ ይፈራታልም ይወዳታል። ማለት እኔ አሁን እዚህ ቪዲዮ ላይ እንደተረዳሁት ምን ያክል ልጅቷ ስሬስ እንደሆነች እንዴት ስትሬሱና እና እንዳለችው ማለት ነው። ከዛ እሱ አይ እንደዚህ እንደዚህ ብለሽ ታወርያለች ምናምን ሰይድ ከጀርባ ድምፁ ሲሰማ ቀስ ብሎ ነገር እንደዚህ እንደዚህ ብለሽ ጨማምረሽ መቶ ማያቅ ምናምን ብለሽ በይ ማንን ለመሸወር ነው የወሉ እኔ ሱመያን። ከዛ በሁሉ ባለፈው ለእኔ ብሎ ደበደባት። ባለፈው ሰይድ አሁን ሳሰው አይመታትም። አዩን አይመታትም። እንደውም የምፈራው እሷ እንዳትመቶ ሰይድ በደምብ በስነ ስርዓት ነው አዩን የሚወዳት በስነስርዓት ማለት ነው። እኔ ከፈለገ ይውደዳት ወላ ህይወት የነ ይውደዳት ግን እኔን ይተወኝ። በቃ እየፈለኩ ነው አትበል። እዚህ ጋር ራሱ ሱመያ በአላ ተገናኝ እውነት መስሏቸው። አንተ ዩቲዩብ ላይ የምሰራው ነገር እውነት ነው የሚመስላቸው ሰዎች ብዙ ናቸው ያሉት። አሁን እኔ በዛ እንዴት እሷ እንዴ የሆነ ሰሞን አንቺ ማን ሆነሽ ነው አንቺ ማን ስለሆነች ነው ከሰይድ ጋር ማትገናኝ የሚል ሰው ነበረ። እኔ ግን ይሄን ነገር ስለምፈራ ነው የማልገናኘው። ለኔ ሳይሆን ለልጆቼ ነገስ፣ ነገስ ሳይድ በሷ በሷ ንግግር ከሆነ የሚሄደው አስባችኋል? ምን አይነት ህይወት እንደምኖር እንዴ። ከዚህ ሁላ ነገር በሰላም መለያየት እያለ የምን ከሁለተኛ ሚስት ጋር መጨመላለቅ ነው? ቀጥ አርጎ ማስተዳደር የማይችል ከሆነ እሷን ፈርቶ። ሳይድ በደንብ ነው የሚወዳት፣ ያስታውቅበታል እኮ እንዴ። የልጅቷን ስሬ ስነት ቪዲዮውን የመጀመሪያውን እንዴት ሁና ስሬሱን እንዳናገረችው ማለት ነው። ሲነግራትም አዎ በነገራችን እንግዲህ ሱመያም ያው በጣም ይፈራታል። እንዲያለችውም አዎ ይፈራታል፣ ያስታውቃል። ከሌ እንደበደብሽ ከሌን ከሌም እንደዚህ አልሽ፣ አሁን እኮ እንደዚህ ሆንሽ። በቃ ይችን ነው የሚላት ቪዲዮ ላይ ማለት ነው። ስለዚህ ሰይድ ማለት ባለየ ነክ እውነት ባለየ ነክ ባለየ ባት ሆንማ ጨማምረሽ አውሪ አንተ ሱመያን እኮ አይደለም እኮ እንትን ያልከ ኦዲንሶችን እኮ ነው የሴድን ሰብስክራይብ እያነሳችሁ መውጣት አለባቸው። ደነስ የደነዘ እንዴት በእኛ ላይ ይጫወታሉ? እሱ እንተ ሚን አትደናቁ እኔ በጣም ነው ያስጣለኝ። ወላህን እምላችሁ ለምን ጨማምርሽ በይ ጨምቆኛል በይ እስኪ እንደዛ ትላል። ካሜራ እንትን ብለክ ልጅቷ ለ ወዳድ ለሚያን ሁሉ ሰው የምትጠፈጥፈው ኃይለኛ ሆና ነው። ጂን እየገፋፋት ማለት ነው። ጓው ላይ ያለው ሸይጣን እና አንተንም አንድ ቀን እንደው ያንን ነገር ይዩ ሰልባ በጣለችልክና ለነገሩ ብትሰልብህም ወደው ሐኪም ቤት ትጋለህ ወይ ትሞታለህ። መሆነ ሲባል የጣለበት ዘረኝነት ነው ወይ ደሞ ነገር ነው። በቃ ላስ ጦርነት ነበር ተገድልኩ ታስብልሃለች። ባለዬ ባለዬ ነው። እኔ እስኪ እንደው እንደኔ የተናደጀት ነው በሰይድ ማለት ነው እንደኔ ግን አንዳንድ ጊዜ እኔ እንኳ ሲሆንም አንድ ሰው ወይ መን እያለች ነው እንጂ፣ አሁን ኢትዮጵያ ገባች ሀገሯ ስለገባች ልጇን በሰላም ሳስለይ ታረቂ ምናምን አላልኳትም። ግን ብዙ ሰዎች እንደሚወቅሷት እንደሚቆጧት ምናምን ነው እሷም የተናገረችው። ስለዚህ ህይወቷን ራሷና ራሷ ብቻ ናት የምታቀው ማለት ነው። ሲጀመር ሰውዬው ሻለ መጥመጥ ነው። አይረባ እንዴ ሴት ብትሄድ ሴት ትመጣለች ልጆቼ ያላለ ሰው እኮ ነው እንዴ? ምን የመሰለ ነው። ከልጅ በላይ ምን አለ ሀያትክ፣ ህይወትክ ልጆች እኮ ናቸው። ረቱ የተረገምክ ክርክማና፣ አንተ ቤተሰቦችክ፣ ቤተሰቦች ክረግሙ አለ። በቃ አልመረቁም። ወልደክ እንዲያሉ ለርኩን ተብለክ ተረግመሃል ማለት ነው። እነዚህስ መቼ ያርጋሉ? መልካም እናት ካለች ያርጋሉ። ስለዚህ ውዶች ሰብስክራይብ አድርጉ፣ ውዶች ሰብስክራይብ አድርጉ። ላይክም አድርጉልኝ፣ አበረታቱ። እስኪ እንደኔ የገረመው ሰው እንደዚህ ኦድንስን የሚዋሽ ሰው ቀጣፊ ማለት ነው። እስኪ ላይክ አድርጋችሁ አሳዩ። በላይካችሁ በሸራችሁ፣ በኮሜንታችሁ አሳዩ። እውነት የምንላችሁ እኔ ነው። በጣም ያናደደኝ ማለት ነው፣ እኔ በልጆቹ የሚቀልድ አባት እና በልጆቹ የሚቀልድ እናት በጣም የምታስጠላኝ እናት እናት መሆን አባት አባት መሆን መቻል እየቻሉ መሆን እየቻሉ የሚዝርክረኩ ማለት ነው። ስሄድ አይነት ዝርክርኮች ትታስጠላ አባትም ትል ይወልዳል። ከነዚህ ቆሎ ቆሎ የመሰሉ ካንተ ሲወለዱ ደግሞ ጨማመርሽ ላ ጨማመርሽ ጨማመርሽ ይላታል። ተው በግ ለኪ በግ ያለች ወዳ ነው። በግ ያለች ለኪ ወዳ ነው። በግ ታቅፋ በበግ የሳለች ጀግና ናት። በነገራችን ላይ አይ